ውዴ ልዚች ቀይሽን ቻናላችን ተከታታዮች እንኳን በድጋሚ ወደዚህ ቻናል በሰላም መጣችሁ። በዛሬ ሁለት የምንማማርበት የጤና ጠባብቅ ትምህርት ርስ ትኩረት የሚያደርገው የቶት ካንሰርን እንዴት መከላከል እንችላለን የሚለው ላይ ትኩረት አድርገን እንማማራለን። ጊዜ ካላችሁ አብራችሁን ቆዩ። በክፍላንድ ፕሮግራማችን የጡት ካንሰር ማለት ምን ማለት ነው፣ የጡት ካንሰር ይበልጥ የሚያጠቃቸው የህብረተሰብ ክፍሎች እነማን ናቸው፣ የጡት ካንሰር ዓለም አቀፋዊ አሉታዊ ተጽዕኖ ምን ይመስላል የሚሉትን ነገሮች አይተናል። ካላያቸው ግን እሱን ቪዲዮ አይታችሁ ወደ ይህንን ብታዳምጡት ይጠቅማቸዋል። አሁን በቀጥታ ወደ ለቱ ፕሮግራም የጡት ካንሰር ግን ሀንድረድ ፐርሰንት ለመከላከል የሚያስችል ዋስትና ያለው የጡት ካንሰር መከላከያ መንገድ የለም። ነገር ግን የአኗኗር ዘይቤያችንን በመለወጥና የተለያዩ የመከላከያ መንገዶችን በመጠቀም ለጡት ካንሰር የመጋለጥ እድላችንን በከፍተኛ ሁኔታና ትርጉም ባለው መልኩ መቀነስ ይቻላል። ለምሳሌ የአኗኗር በማሻሻል ስንል አንደኛ ጤናማ የሰውነት ክብደትን በመጠበቅ ማለት ነው። ጤናማ የሰውነት ክብደትን መጠበቅ ማለት የሚለውን እስኪ ዘርዘር አድርገን እንመልከተው። የሰውነት ክብደትን መጠበቅ ማለት በኪሎግራም ከተለካችው በኋላ ክብደታችሁን በኪሎግራም ከተለካችው በኋላ የምታገኙት ቁጥር ይኖራል። እንዲሁም ቁመታችሁን ተለኩና በሜትር ስንት እንደሆነ ወቁትን እርስ በርስ አባዙት ማለት ነው። ለምሳሌ አንድ ሜትር ብትሆኑ፣ አንድ ሜትር ሲባዛ በአንድ ሜትር፣ ሁለት ሜትር ብትሆኑ፣ ሁለት ሜትር ሲባዛ በሁለት ሜትር እንደማለት ነው። ስለዚህ ቁመት ሲባዛ በቁመት አድርጋችሁ ያገኛችሁት ቁጥር ያዙት አሁን የሰውነታችሁን ክብደት ወይም መጠነቁስ ያው ክብደትና መጠነቁስ ይላ ያለው ጠለቅ ብለን ስናይ ግን መጠነቁሳችሁን ለቁመት በቁመት አባስታችሁ ላገኛችሁት ቁጥር አካፍሉት። ያገኛችሁት ቁጥር ትክክለኛ የሰውነት ክብደት አለኝ ለማለት አካፍላችሁ ያገኛችሁት ቁጥር ከ18 ነጥብ 5 እስከ 24 ነጥብ 9 ከመጣ ጥሩ ነው። ይሄንን መጠበቅ ማለት ነው የሰውነት ክብደትን መጠበቅ ስንል፣ ከዚህ በላይ ከሆነ ግን ከ24.9 በላይ ከመጣ ግን የሰውነት ክብደታችሁ ከልክ በላይ ጨምሯል ማለት ነው። ሰው ይህ ክብደት መጨመር ደግሞ ለጡት ካንሰር የመጋለጥ እድልን በከፍተኛ ሁኔታ ይጨምሯል። በተለይ ሴቶች ሆነን የመውለድ እድሜ ክልልን ስናልፍ የወር አበባ ማየት እናቆማለን፣ እና ይህንን የእድሜ ዘመን ርጣት እንለዋለን ማለት ነው። የወር አበባ ማየት ካቆም ስናቆም ሴቶች አርጠዋል ወይም የወር አበባ ማየት አቁመዋል እንላለን። ከዚህ ጊዜ በኋላ ግን የሰውነት ክብደት በከፍተኛ ሁኔታ የሚጨምርበት አጋጣሚ ሊኖር ይችላል ማለት ነው። ስለዚህ ይህ ከርጣት በኋላ የሰውነት ክብደት መጨመር ለጡት ካንሰር የመጋለጥ እድልን በከፍተኛ ሁኔታ ስለሚጨምር ቅድም ከነገርኳችሁ ትክክለኛ የሰውነት ክብደት ሬንጅ መውጣት የለባችሁ ማለት ነው። ከአስራ ስምንት ነጥብ አምስት ኪሎ ግራም ፐር ሜትር ስኩዌር እስከ ሀያ አራት ነጥብ ዘጠኝ ኪሎ ግራም ፐር ሜትር ስኩዌር ውስጥ የሰውነት ክብደታችን እንዲሆን ማድረግ ይጠበቅባቸዋል ማለት ነው። በዛ ውስጥ ከሆናቸው ደግሞ ከ18.5 እስከ 24.9 ኪሎ ግራም ፐር ሜትር ስኩር ባለው ቦዲማስ ኢንዴክስ ውስጥ ከሆነ ግን እሱን ሜንቴን ማድረግ ያስፈልጋል ማለት ነው። ስለዚህ ይህንን ካደረግ ለጡት ካንሰር የመጋለጥ እድላችንን ሀንድ ፐርሰንት ማስቀረድ ባይቻልም ግን ትርጉም ያለው ባለው መልኩ ለጡት ካንሰር የመጋለጥ እድልን በከፍተኛ ሁኔታ መቀነስ እንችላለን ማለት ነው። ሁለተኛ አካላዊ እንቅስቃሴን ማዘውተር ነው። አካላዊ እንቅስቃሴን ማዘውተር የሰውነት ክብደትን ለመቆጣጠር ይጠቅማል። እንዲሁም ደግሞ ለጡት ካንሰር የመጋለጥ እድልንም ይቀንሳል ማለት ነው። ስለዚህ ሁለት ጥቅም አለው ማለት ነው። ለጡት ካንሰር የመጋለጥ እድልን በራሱ ይቀንስልናል። ሲቀጥል ደግሞ የሰውነት ክብደታችን እንዳይጨምር በማድረግ አሁንም ለጡት ካንሰር የመጋለጥ እድላችን በከፍተኛ ሁኔታ ይቀንሳል። ፕላስ ለሌሎች በሽታዎች የሰውነት ክብደት በመጨመር ምክንያት ለሌሎች በሽታዎች የመጋለጥ እድላችንም እንዲሆን እንድቀንስ ይጠቅመናል ማለት ነው። ስለዚህ አካላዊ እንቅስቃሴን ማዘውተር ተገቢ ነው ማለት ነው። ኢናክቲቭ የሆነ ላይፍ ስታይል ካለን እሱን ማስወገድ ያስፈልጋል ማለት ነው። አካላዊ እንቅስቃሴ እናድርግ ስንል እንዴት ነው የምናደርገው? ምንድን ነው የምናደርገው የሚለውን ነገር እንመልከተው እስኪ ትንሽ ገባ ብለን ማለት ነው። እንግዲህ አካላዊ እንቅስቃሴ በማድረግ ማግኘት ያለብንን የጡት ካንሰር በመከላከል ረገድ ማግኘት ያለብንን ጥቅም ለማግኘት አንደኛ በሳምንት ለ150 ደቂቃ አካላዊ እንቅስቃሴ ማድረግ አለብን ማለት ነው። እንግዲህ በሳምንት ስንል በሰባት ቀን ውስጥ ቢያንስ ለ150 ደቂቃ አካላዊ እንቅስቃሴ ማድረግ ይኖርብናል ማለት ነው። ስለዚህ ከፈለግን 30 ደቂቃ በቀን ወይም ደግሞ 50 ደቂቃ በቀን እያደረግን ለ3 ቀን 30 ደቂቃ ለአምስት ቀን በመስራት 150 ደቂቃ መስራት ይኖርብናል ማለት ነው። አለያ ደግሞ ትንሽ ከበድ ያለ አካላዊ እንቅስቃሴ በማድረግ ደግሞ በሳምንት ቢያንስ ቢያንስ የሰባ አምስት ደቂቃ ከባድ አካላዊ እንቅስቃሴ በመስራት የጡት ካንሰርን መከላከል ይቻላል፣ ብሎም ደግሞ ለሌሎች በሽታዎች የመጋለጥ እድላችን በከፍተኛ ሁኔታ መቀነስ እንችላለን ማለት ነው። በሶስተኛ ደረጃ ማድረግ የሚጠበቅብን የጡት ካንሰርን ለመከላከል ጤናማ የሆነ የአመጋገብ ስርዓትን መከተል ነው። አትክልትና ፍራፍሬና ዘውትሮ መገብ ላይ ትኩረት ማድረግ በጣም ጥሩ ነው ማለት ነው። በተቃራኒው ደግሞ ቀይና እነዚህ በፋብሪካ ፕሮሰስ የተደረጉ ምግቦችን ወይም ስጋዎችን መመገብ ጥሩ አይደለም። ስኳርነትና ቅባትነት የበዛባቸውን መጠጦችም ባትጠቀሙ ጥሩ ነው ማለት ነው። ፕሮሰስ የተደረጉ ምግቦችን ባንመገባቸው ጥሩ ነው። ግን ደግሞ በቃ ይሄንን እነዚህን ከመመገብ ለመቆጠብ ከተቸገርን ግን መገደብ ጥሩ ይሆናል ማለት ነው። ቢያንስ የተወሰነ የተወሰነ አልፎ አልፎ መጠቀም ነው የመጀመሪያው አማራጭ፣ ግን አለመጠቀሙ ከሁሉም የተሻለ ነው ማለት ነው። በአራተኛ ደረጃ ማድረግ የሚኖርብን የጡት ካንሰር ተጋላጭነት እድላችንን ለመቀነስ አልኮልን ከመጠጣት መቆጠብ ነው ወይም መገደብ ነው። ስለዚህ ብዙ አልኮል መጠጣት ለጡት ካንሰር የመጋለጥ እድላችንን እንደሚጨምር በክፍል አንድ አይተናል። ስለዚህ በጣም ጥሩ የሚሆነው ከቻልን አልኮልን አለመጠጣት ነው። ካልቻልን ግን የምንጠጣውን የአልኮል መጠን መገደብ ያስፈልጋል። በቀን ከአንድ መጠጥ ባናልፍ ጥሩ ነው ማለት ነው። ለምሳሌ ቢራ የምንጠጣ ከሆነ ከአንድ ቢራ ባንበልጥ ጥሩ ነው ማለት ነው። ብቻ ለአልኮሉ ተብሎ የተሰራ ስታንዳርዳይዝድ የሆነ የመጠጫ ቃል ስለዚህ በዛ መጠጫ ከአንድ ባና ልፍ ጥሩ ነው እላለው ማለት ነው። በጣም ምርጥ የሚሆነው ግን አልኮል አለመጠጣት ከሁሉም የተሻለ ነው ማለት ነው። በአምስተኛነት ደረጃ የጡት ካንሰርን ለመከላከል ማድረግ የሚኖርብን ነገር ምንድን ነው? ትንባሆ አለማጨስ ነው። ሲጋራ ማጨስ ለካንሰር የመጋለጥ እድልን ይጨምራል። እንዲሁም ለሌሎች በሽታዎች ማለት ነው ግን ዛሬ ትኩረት የምናደርገው የጡት ካንሰር ላይ ስለሆነ ለጡት ካንሰር ሲጋራ በማጨስ እንዳንጋለጥ ከፈለኝ ሲጋራ ከማጨስ መቆጠብ፣ እንዲሁም ከሚያጨስ ሰዎች መራቅ ነው ጥሩ ነው ማለት ነው። በስድስተኝነት ደረጃ ምን ማድረግ እንችላለን? ጡት ማጥባት ነው። ከተቻለ ለአንድ ዓመትና ከዛ በላይ ጡት ማጥባት ለጡት ካንሰር የመጋለጥ እድልን እንደሚቀንስ አንዳንድ ጥናቶች ይጠቁማሉ ማለት ነው። እና ጡት ማጥባት ጥሩ ነው። እንግዲህ የወለዱ እናቶች ለጡት ካንሰርም ሲባል ብቻ ሳይሆን ለወለዱት ልጅ ጤናማነት ሲባል ጡት እንዲያጠቡ ይመከራል። ግን ተጨማሪ አድቫንቴጁ እንግዲህ የጡት ካንሰርን በመከላከል ረገድ የራሱ የሆነ አዎንታዊ አስተዋጽኦ አለው ማለት ነው። ሰባተኛ፣ ሴቶች የወር አበባ ማየት ካቆሙ በት ጊዜ በኋላ የተለያዩ አይነት ችግር ስለሚያጋጥማቸው ለአጋጠማቸው ችግር ሲባል የሚሰጡ የተለያዩ ሆርሞናል የሆኑ ሕክምናዎች አሉ ማለት ነው። ስለዚህ እነዚህ ሆርሞናል የሆኑ ሪፕሌስመንት ቴራፒዎቹ ለጡት ካንሰር የመጋለጥ እድልን ይጨምራሉ። በተለይ ለረጅም ጊዜ ተጠቀሟቸው ከሆናችሁ ማለት ነው አምስት አመትና ከዛ በላይ የምትጠቀሟቸው ከሆኑ አንዳንዴ ሁሉም ጋም ባይሆንም አሉታዊ የሆነ አስተዋጽኦ ሊኖራቸው ይችላል ማለት ነው። ስለዚህ ከነዚህ አሉታዊ አስተዋጽዎች ውስጥ አንደኛው የሆርሞናል ሪፕሌስመንት ቴራፒው አፍተር ሜኖፖዝ እንግዲህ ለጡት ካንሰር የመጋለጥ እድል እንዲያጋጥምን ሊያደርግብን ይችላል ማለት ነው። ስለዚህ ጥሩ የሚሆነው ሆርሞናል ያልሆኑ ሪፕሌስመንት ቴራፒዎችን ለመጠቀም ከራሱ ሐኪም ጋር መነጋገር የተሻለ ነው የሚሆነው ማለት ነው። ለምን እነዚህ ሆርሞናል የሆኑ የሪፕሌስመንት ቴራፒዎች ኢስትሮጅንና ፕሮጀስትሮን የተባሉ ሆርሞኖች በውስጣቸው ስለሚኖሩ እነዚህ ሆርሞኖች ደግሞ በጥምረት የሚያመጡት አላስፈላጊ የሆነ የጤና ችግር ይኖራል ማለት ነው። ስለዚህ እነዚህን ከመጠቀም መቆጠብ የተሻለ ነው የሚሆነው ማለት ነው። ወይም ደግሞ ሐኪሙን ማናገር ጥሩ ነው የሚሆነው ማለት ነው። ውድ የሄልዝ ኤጁኬሽን ቻናላችን ተከታታዮች፣ በዛሬው ዕለት የጡት ካንሰርን እንዴት መከላከል እንደምንችል በተለይ በተለይ ልንከላከላቸው የምንችላቸው አቀላጭ ችግሮች ላይ ትኩረት አድርገን ተማምረናልና፣ ጥሩ ትምህርት አግኝታቸዋል ብዬ አስባለሁ። በሌላ ጊዜ በሌላ የጤና አጠባበቅ ትምህርት ርዕስ መለሳለሁ። እስከዛው ድረስ ግን በደህና ቆዩኝ። አብራቸውኝ ስለቆያቸው በጣም አመሰግናለሁ። ባይ ባይ ባይ ባይ ባይ ባይ ባይ